እንዴት ቆያችሁ? ዛሬ ስለ እረኞች እና ስለ ምንደኞች የተወሰነ ሀሳብ ለማጋራት ነው የመጣሁት። ይህም በቤተክርስቲያናችን በአሁኑ ወቅት እየተደረገ ያለው ነገር ከባለፈው የቀጠለ ሁኔታን ታውቃላችሁ። ቤተክርስቲያንን ሲያሳድዱ የነበሩ፣ ምዕመናንን ሲያስገድሉ የነበሩ ዛሬ ላይ የቤተክርስቲያንን ከፍተኛውን ማዕረግ ከፍተኛውን ስልጣን ይዞ ታያላችሁና እረኛው ማን ነው ምንደኛው ማን ነው የሚለውን እንመልከት እረኞቹ ሁል ጊዜ ስለ በጎቹ እራሳቸውን አሳልፎ የሚሰጡ በጎቹ መልካም በሆነ በለመለመ ቦታ የሚያሰማሩ ውሃ ባለበት በጎችን የሚያሰማሩ ናቸው ምንደኞቹ ደግሞ በተቃራኒው እረኞችን ቅርታ በጎቹን መስዋዕት የሚያደርጉ በጎቹን እየሸጡ በጎችን እያረዱ የሚበሉ ናቸው። በጎቹን ለራሳቸው ሆድ ሲሉ መስዋዕት የሚያደርጉ ናቸው። ሰሞኑን እንዳያቸው ድሮ ባለፈው፣ በቅርብ ጊዜ፣ የዛሬ ሁለት ዓመት ለስልጣናቸው ብለው ለብሔራቸው ብለው ለፖለቲካ አመለካከታቸው ብለው የሰንበት ተማሪዎችን ያስገደሉ በቤተ ክርስቲያን በአውደ መረት በጥይት ያስደበደቡ ምእመናንን፣ ካህናትን ከስልጣናቸው ከክህነታቸው የሻሩ ከቤተ ክርስቲያን ያሳደዱ ዛሬ ላይ የቤተ ክርስቲያን ትልቁን ስልጣን ይዘው ታያላችሁ እና አቡነ ሳዊሮስ ምንደኞቹ ለሆዳቸው ሲሉ ያደሩ ሆዳቸው አምላካቸው ክብራቸው በነውራቸው ሐሳባቸው ምድራዊ የሆኑ እነዚህ ምንደኞች ደመስተኞች ለገንዘብ ብለው የሚያድሩ ዛሬ የቤተክርስቲያንን ስልጣን ይዞ ታያላችሁ። ለምን ተብሎ ሲጠየቅ እንደዚህ ስለሆኑ ነው ተብሎ የብሔር ጥያቄ እያስመሰሉ ትክክለኛውን ጥያቄ የፖለቲካ መልክ እያስያዙ እንዳይጠየቁ የሚያደርጉ ሰዎችም አሉ። እኛም የምንጠይቀው እንኚህ ሰው የመጡት በብሔራቸው በፖለቲካ አመለካከታቸው ነው እንጂ አማኝ ሆኖ አይደለም። እግዚአብሔርን የማያምኑ ነገር ግን የእግዚአብሔርን ቤት ለማገልገል ብለው የመጡ ነገር ግን ለማገልገል ሳይሆን የእግዚአብሔርን ቤት ለመዝረፍ የመጡ ምንደኛ ናቸው። እንደነዚህ አይነት ምንደኞች ሲኖሩ፣ ነገር ግን ብዙዎች መሳሳት የሌለብን ነገር ምንድን ነው? ድሮ በሐዋርያት መካከል ይሁዳ እንዳለ ሁሉ ዛሬም በአባቶች መካከል እንደነዚህ የመሳሰሉ ምንደኞች እንዳሉ፣ ክርስቶስን የሸጡ ሰዎች እንዳሉ፣ ዛሬም ቤተክርስቲያንን የሚሸጡ ሰዎች እንዳሉ ልናምን ልናውቅ ይገባል። ቤተክርስቲያን ሁል ጊዜ በመከራ ውስጥ ነው የምታልፈው። ቤተክርስቲያን ሁል ጊዜ በችግር ውስጥ ነው የምታልፈው። ጠባባ መንገድ ነው የተባለችው። በጠባባ መንገዱ ሂዱ፣ በጠባባ መንገድ ሂዱ ተብለናል። ስለዚህ ይቺ ጠባብ መንገድ ጠባብ የተባለችው እንደነዚህ አይነት ምንደኞች፣ የስልጣን አዳሪዎች፣ የገንዘብ አዳሪዎች፣ ሆዳቸውን የሚያመልኩ በቤተ ክርስቲያን ስልጣን ላይ ሊመጡ ይችላሉ፣ ነገ ፓትሪያሪክም ሊሆኑ ይችላሉ። ነገር ግን እኛ ምን ማድረግ አለብን? ከኛ ምን ይጠበቃል ከተባለ እኛ ሁል ጊዜ እረኞችንና ምንደኞችን ልንለይ ይገባል። እረኞችን ከምንደኞች ካለየን ደግሞ እረኞችንም ከምንደኞች ጋር አንድ ላይ ቆጥረናቸው እረኞችንም እንዳናጣ ጥንቃቄ ያስፈልጋል። ብዙ ጊዜ ብዙ ጊዜ ሰው የሚለው እነዚህ ሌቦቹ ወይም ምንደኞቹ ለሆዳቸው ያደሩ በፖለቲካ አመለካከታቸው ብልጽግና የሾሟቸው ብንበል በግልጽ ቋንቋ የብልጽግና ተሿሚዎች በቤተክርስቲያን ስልጣን ላይ ሲወጡ ብዙ ሰው አባቶች ምን እየሰሩ ነው ልንል እንችላለን። አባቶቹማ እረኞቹማ አፋቸው ተይዘዋል። ከአቅማቸው በላይ በሆነ ነገር እንዳሉ ልናውቅ ይገባል። በቅርብ ጊዜ የራሱ የአዲስ አበባ ሀገረ ስብከት በተመለከተ አቡነ አብርሃም ኦዲት ይደረግ ብሎ ባስነሱት ጉዳይ ብዙዎች እሳቸው ላይ ያስነሱትን የዚያው እንዲሁ ቤተክርስቲያን ውስጥ ያሉ ምንደኞች እሳቸውን ከስልጣን ለማስባረር ወይም ለማውረድ፣ እንዲሁም እሳቸውን ለመወንጀል ለምን ተጠየቅም ብለው እሳቸውን እስከ መሳደብ የሄዱ የደረሱ ሰዎች እንዳሉ ታውቃላቸው እና አንዳንድ እረኞች ጥቂት ሰዎች ናቸው። ምንደኞች በጣም ብዙ ናቸው። ስለዚህ እረኞችን ከምንደኞች ለይተን ከእረኞች ጎን ቆመን ምንደኞችን ልንዋጋ ይገባል። አትሊስት ምንደኞችን ባለመደገፍ እረኞችን ባንደግፍ ራሱ ምንደኞችን ባንደግፍ ጥሩ ነው እና እረኞችን ከምንደኞች ካለየን ነገ ቤተክርስቲያንን ሙሉ በሙሉ አሳልፈን ደግሞ ለእነዚህ ለምንደኞች ሰጥተን ቤተክርስቲያንን ለሌላ ሃይማኖት ሸጣባት ነገ ብዙ መከራ ሊደርስብን ስለሚችል ሁላችንም የበኩላችን ልናደርግ ይገባል። በምንነጋገረው፣ በምንጽፈው፣ በምንወያየው ሁሉ ጥንቃቄ ልናደርግ ይገባል። አሁን ላይ እነዚህ ምንደኞች ስልጣን ላይ ሲወጡ አባቶች ስላልተናገሩ አይደለም። ቢናገሩ ሰሚ አይኖርም፤ ምክንያቱም በደህንነት የተከበቡ ናቸው። እኚህ ሰው የስልጣን ላይ እንዲወጡ የተደረገ ብዙ ነገር ስላለ ማህበራዊ ሜዳ ላይ የምታዩት ነገር ስለሆነ አሁንም ከቤተ ክርስቲያን ላይ ባለመለየት እነዚህም ምንደኞችን ንቀን ከነሱ እርቀን ወደ እረኞቹ ተጠግተን ከእረኞቹ ጋር ሁል ጊዜ በመሄድ ምንደኞችን ልንዋጋ ይገባል። በየደብሮቻቸው ሊመጡ ይችላሉ። ለእነዚህ ቦታ ልንሰጥ አይገባም። እነዚህ በእግዚአብሔር መንፈስ ቅዱስ የተሾሙ አይደሉም። በእግዚአብሔር መንፈስ የተሾሙ ቢሆኑ ኖሮማ በሻሸመኔ፣ በዝዋይ፣ በወለጋ በተለያዩ ቦታዎች የእግዚአብሔርን ልጆች ግልገሎችን በጥይት ለስልጣናቸው ሲሄዱ ባለስልጣናትን መከታ አድርገው ግልገሎችን ባላስገደሉ ነበር። እውነት በቤተ ክርስቲያን ያለ ምንም ደሞዝ ያለ ምንም ክፍያ ያለ ምንም ምንዳ ቤተ ክርስቲያን ሲያገለግሉ የነበሩ ገና ዘምሮ ያልጠገቡ ሮጦ ያልጨረሱ ሰንበት ተማሪዎችን ባላስገደሉ ነበር። ይቅርታ ሳይጠይቁ ወደ ሲኖዶስ ተቀላቅለዋል። ምንደኞች ናቸውና። መንግስት አስገድዷልና ነው። በእርግጥም ቆራጥ የሆነ አባትም ስላልነበረን ሊሆን ይችላል። ነገር ግን ከሌለ ምን እናድርግስ? ቆራጥ አባት ከሌለን ከነዚህ ምንደኞች ጋር ከዘመኑ ብልጽግና ባለስልጣን ጋር ፊት ለፊት ተጋፍጦ ራሱን መስዋዕት የሚያደርግ አባት ከሌለን ደግሞ ምን ማድረግ እንችላለን? ቢያንስ ያለውን ይዘን በምንችሉ አቅም ምንደኞችን እየ ታገልን ልንቀጥል ነው እንጂ ምንም ማድረግ አንችልማ አባት ከሌለ ምናድርግ ያለን አማራጭ እኛ በምንችለው መጠን ሁሉ ቤተክርስቲያንን ያለፉ የአባቶቻችን ታሪክ እያየን ቤተክርስቲያን ያለፈችበትን ታሪክ እያየን የቆመችበትንም አላማ እያየን ሁል ጊዜ ስለ ቤተክርስቲያን ልናለክስና ልንጸልይ ይገባል እንጂ ከዚህ ስርዓት እስከምንወጣ ድረስ እንደ ህዝብ እንደ ኢትዮጵያ ህዝብ እንደ ሃይማኖት እንደ ኦርቶዶክስ ሃይማኖት መከራው ገና ነው። እስካሁን መከራ አሳልፈናል። ከዚህ የበለጠ መከራ ሊመጣ ይችላል። እነዚህ ምንደኞች ዛሬ የጠቅላይ ቤተ ክህነት ሥራ አስኪያጅ ነው ሊሆን ነገ ፓትሪያርክ ሊሆኑ ይችላሉ። በነገራችን ዶን ቢ ሰርፕራይዝድ ባይዘወይ በጣም ሰርፕራይዝድ ልንሆን አይገባም። ብዙም ልንደነቅ የሚገባው ነገር አይደለም። ሊሆኑ ይችላሉ እና እስቲ እንጸልይ። ሌላ አማራጭ አለን አይመስለኝም። ስለዚህ እግዚአብሔር አምላክ ምንደኞችን ከቤተክርስቲያን ከቤተ ነቅሎ ብዙ እረኞችን እንዲሰጠን ልንጸል ይገባል ብዬ አስባለሁ። እግዚአብሔር እንግዲያውስ ቤተ ክርስቲያናችንን እንዲሁም ኢትዮጵያ ሀገራችንን በዘመኑ ከመጣው አማኝ ከሚመስለው ጅብ እግዚአብሔር ይጠብቃት። እግዚአብሔር ይጠብቃቸው እንጂ ምንም ማድረግ አይቻልም እና ምን ማለት ፈልጌ ነው? እረኞችና ምንደኞችን እንለያቸው። ስለ በጎቹ ብሎ ራሱን አሳልፎ የሚሰጥ እረኛ ማን ነው? ስለ ስልጣኑና ስለ ገንዘቡ ስለ ሆዱ ብሎ እረኞችን ምናን፣ ይቅርታ፣ በጎቹን የሚገላቸው በጎቹን የሚያርዳቸው በጎቹን የሚበላው ማን ነው? መቼስ በጎቹን እየበላ እያሳረደ እያስገደለ በቤተ ክርስቲያን ስልጣን ላይ የተቀመጠ ሰው በመንፈስ ቅዱስ ተሹሟል ማለት አንችልም። እነሱማ የተሾሙት በፓርቲያቸው እንደሆነ ይታወቃል። እና እግዚአብሔር ሁላችንም የሚጠብቀን እንጸልይም፣ ለማለት ነው።